ሄሩት አድስ አዲስ አዲስ እቅዶች አውጥታ ነበረ ከዳግም ጋራ። ከዚህም በፊትም ያ እንትን ምንድን ነው እሱ ማህሌት እንድትጠላ ማህሌት ደግሞ ስታስቸግሮ በብላ እንድትወጋ ብላ ሰታ ነበረ እና የዋዳ ያ ብላ አስቀምጣ ነበረ እና የዋዳን ደግሞ ማህሌትን ወደ ራሷ ቤት ወስዳ ነበረ አይታችኋል? የዋዳን ዕቃ እያጠበች ምንም ሳታቅ ነው የወጋችሁ። ከኋላ መታ ወጋችሁ ማለት ነው። የዋዳ ማለትን ስትወጋ የዋዳ ማለት ደግሞ ያንን ብላ እስከምትነቅለው የተወጋ ሰው ሆዷ ነው የተወጋችሁ። እስከዛ ድረስ አመለጠችሁ ማለት ነው። የዋዳን አመለጠች ላሳሚ ደወለች ማለት ድረስልኝ ደሜ እየፈሰሰ ነው የዋዳ አምልጣለች ብላ ለሳሚ ደዋለች ማለት ነው። እሷም ሮጦ ሲመጣ ማህሌት ተጎድታለች፣ ወደ ሐኪም ቤት ወሰደው ማለት ነው። ማህሌት ግን አሁን ተሽላቷል፣ ተረፈች ማለት ነው። ተርፋለች የዋዳን አምልጣ መንገድ ላይ እየሄደች ማን አገኘ? ዳግም አገኘችው ማለት ነው። ዳግም የማህሌት ወንድም አገኘችው። ግን ይሄ ነበር የምፈልጉት ሂሩትና ዳግም ዳግም ይሄ ነበር የምፈልጉት። በፊትም እንዴት ነው ዮአዳን ከዛ ቤት አውጥተን አግተን እየልባችንን እንወጣለን እያሉ እየተነጋገሩ ነበረ። ግን አሁን ደግሞ እሷም ጎዳና ላይ ስትወጣ አገኙት ማለት ነው። ለሂሩት ስደውልለት ዳግም ጥሩ ነው በጣም የሚያስደስት ነገር ነው አለችው ሂሩት። ሄሩት መቼም ታውቃላችሁ እሷ አለ ክፋት አለ ችግር አለ ሰው የሰው ህይወት ማበላሸት ሌላ ስራ የላትም ማለት ነው። የሆነ ቦታ ወሰዳት። እሱም ቦታ ቤቱ ተጀምሮ በቃ በጣም የሚያስጠላ ቦታ የዋደን ወሰደው ማለት ነው። ዳግም ወስዶ እዛ የሆነ ዳቦ ስሰጣት እሷ መጣች። ከዛ ሴትዮ አመለጥሽ አይደለም እንዴት ነው ያመለጥሽ ስትላት ሄሩት በብላ ወግቼ አንቺ የሰጥሽኝ ብላ በሱ ወግቼ። አየችው ግን ምንም ቢሆን ዳግም እህቱን ይወዳታል። ሮጦ ነው ሄደ። በቃ ሮጦ ሲሄድ መህሌት ተጎርታለች። አሁን ግን ህሩት ምን አደረገችው? በሰንሰለት ታሰረችው። አንቺ ጥሩ ሰው አይደለሽም፣ ለምን እንደው የምታስረኝ ስትለው፣ አይ ያኛው ወፍራማ ሴት አንቺን አንቺን እንዳትዝሽ ነው አንቺን እንዳትዘሽ ነው ብላ አታለለች ማለት ነው። ግን ያልታሰበ ነገር ያልጠበቀችው ነገር ገጠሟት ማለት ነው ህሩት እሱ ምንድን ነው? የዋዳ አመለጠችው? ከዛ ያገቱት ቦታ ያሰሩት ቦታ አመለጠች ማለት ነው። ራሷ ስትነቃ የት ነው ያለውት? የት ነው ያለውት? አሁን ራሷን አወቀች። ተኝታ ስትነሳ የት ነው ያለውት? ምን እያረኩ ነው አለች። ከዛ ወጣች ግን ሄሩት ደግሞ አዲስ ያወጣ ህግ ምንድን ነው? ዮዋዳን ያው አግታ አይደለም፣ አገተች በሷ ቤት። እና ከዳግም ጋር ተነጋገሩ ማለት ነው። አንድ ሰው ጠንካራ ሰው እብድ መስሎ ያ እንትን ቤት ምንድን ነው እሱ አእምሮ ሕክምና ገብቶ ዮዋዳ አሁን ወደ አእምሮ ሕክምና ልትወስደው ነበረ። እና እዛ ውስጥ ደግሞ ያ እብድ መስሎ የገባ ሰው የዋዳን ይከታተላታል፣ መድኃኒት ይሰጣታል። በዛ ላይ የሚሰጣት መድኃኒት እብደቱ የሚጨምርላት ከእብደቱ እብደት የሚጨምራት ከጭራሽ እንዳድን ነው የምትፈልገው ሄሩት። እና ያ ሰውዬም ደግሞ ተመልሶ እንዲያብድ ያ የዋዳን የሚጠብቀው ሰው ጭራሹን እሱም እንዲያብድ ማለት ነው ከየዋዳ ጋር አያችሁም? የእሷ ክፋት አይጣሉ፣ የእሷ ክፋት እና እብድ ጋራም የዋለ እብድ ይሆናል፣ ክፉ ጋር የዋለም ክፉ ይሆናል። ስት ዳግም ደነገጠው ማለት ነው። አሁና ለብር ብሎ ራሱን አቆሸሸ። ያ ብርም ኳላ አላገኘም፣ ብርም ከልክላለች እና ዝም ብሎ ራሱን አቆሸሸ ማለት ነው። ዳግም ብቻ ይሄ ሁሉ እቅድ ወጥቶ፣ ይሄ ደግሞ አይበቃም ተብሎ በቀን አንድ ጊዜ ብቻ እንድትበላ ስርባ፣ ጭራሹንም እንድብስባት ማለት ነው። ህማሙ ስብስባት እንድትሞት ግን ይሄ ሁሉ ለምን እንትን ነው እኮ አሁን ችግሩ፣ የዋዳን ንብረት ይመስለኛል። የዋዳን ንብረት በቃ እንድትቀማ ነው የምትፈልገው። የዋዳን ንብረት ልትወስዶ ነው የምትፈልገው። ማነት ህሩት አንዴ ጦንቋይ ቤት ሄደች፣ አሳበደች። አሁን ደግሞ ጭራሽ ጭማሪ ልታሳብድ ነው። የእሷ ነገር ሁሉ ከሸፈባት። በጣም ደስ ይላል እኮ በጣም እና ግን መጨረሻ ላይ በጣም ያስደስታል እና የዋዳ ከዛ ውስጥ ራሷን ፈታ አመለጠች ማለት ነው። በሰንሰለት ቤት ድረስ ሄደች። ስትሄድ ቤትን አወቀች፣ አሁን ራሷን አወቀች። ስትሄድ በር ስታንኳኳ በቃ በጣም ደክሟታል እና ሩት ግን ደነገጠች፣ የምትሆነው ነገርም አላወቀችም ደነገጠች። እንዴ የዋዳ፣ እንዴት እንዴት መጣሽ? እንዴት መጣሽ ነው ያለቻት መቼ ደግሞ። እና ሳሚ ከመሬት አናሳና አረጋጋት። ምን ሆኜ ነው? እና ሰንሰለትን ፈታውላት? ምን ሆኜ ነው? እኔ በህይወት ውስጥ ምን እየተፈጠረ ነው ብላ ሳሚ ስጠይቅ ሳሚ፣ ተረጋጊ፣ ተረጋጊ እኔ ቀስ ብዬ እነግርሻለሁ፣ አንቺ አሞሽ ነበረ ለዛ ነው እቴ፣ እቴ ብላ ስትጠራ በቃ ጭራሽንም ደነገጠች። በቃ ድናለች። እኔ ምን ሊሆን ነው አሁን? ያ ሁሉ የፈጠርኩ ችግር አሁን ይወጣልና እኔ ምን ሊሆን ነው፣ ምን ሊሆን ነው ብላ በቃ ዳግም ላይ ጮኸች ማለት ነው። እንዴት ላደርግ ልታደርግ ቻልክ? ለምን እንደዚህ ያደረግክ ብላ ለዳግም ጮኸችው ማለት ነው። እና አሁን የዋዳ እንድናለች ራሷን አውቃለች። ሳምም በጣም ከደስታ የተነሳ ደስታ ለአቶ ግሩም ደውሎ አቶ ግሩም ሮጦ መጥቶ ደስታውን በቃ ማመን አልቻለም ማለት ነው። የዋዳ አጎቴ ቢላ ሮጣ ስትጠመጠምበት በቃ ሌላ ሰው ነው የመሰለውና በጣም ደስ አለ ፈጣሪው አመሰግናሉ ብሎ ፈጣሪውን አመሰገነ ማለት ነው። ብቻ የዋደን ስለ ዳኔች ብቻ እንኳን ደስ አላቸው እኔም ደስ ብሎኛ የሆነ ሰው ልጅ ስሳቀቅ ድራማም ቢሆን በጣም ያስጠላል። ያስጠላል ፈጣሪ እኮ ፈጣሪ ከረዳን፣ ጥላታችን ምንም ማለት አይደለም ጥላታችን ይወድቃል። እና ይሄው ዳነች ውድና፣ ተከባራችሁ ዳና ሁኑ አመሰግናለሁ።